በሚያሳዝን ሁኔታ እንግዲህ ፍቅር ዛሬ ሆስፒታል ገብታለች ማለት ነው። ፉፉ እና ቡሪክ ምን አሉ የሚለውን ነገር አብረን እናያለን። ለምን ገባች፣ እንዴት ስገባች፣ ምን ሆነች፣ ምን አጋጠማት የሚለውን ነገር አብረን እስከ መጨረሻው እናያለን። ዛሬ ብዙ የማስተላለፋቸው መልእክቶች አሉኝ። አብራችሁኝ እስከ ቪዲዮ ፍጻሜ እንድትቆዩ በአክብሮት እጠይቃችኋለሁ። ማለት ነው እንግዲህ እንደምታዩት ፍቅርዬ ሆስፒታል ገብታ እንግዲህ ፉፉና ቡሪክ ሲያዩዋት በጣም ነው የደነገጡት። ከዶክተሯም የተሰጣቸው ምላሽ ወይም ደግሞ ዶክተሯ የነገረቻቸው ነገር በጣም የሚያስደነግጥ ነገር ነው። ከዛ በኋላ ስመልሳቸው ምን ይሆን ወይም ደግሞ እንግዲህ ከዚህ በኋላ ፉፉና ቡሪክ ወደ ጓደኝነታቸው ይመለሳሉ ወይስ አይመለሱም? በፍቅር ምክንያት እንግዲህ ሁለታቸውም በጣም የሚያስጠላ ሙድ ውስጥ ናቸው። ወይም ደግሞ ጓደኝነታቸውን አፈራርሰው ጥለው እንግዲህ እየተጨቃጨቁ እል እየተጋቡ የማይሆን ንግግሮችን እየተነጋገሩ የማይሆን ቃላቶችን እየተመላለሱ ይገኛሉ። ይሄ ነገር ደግሞ ፍቅርን በጣም አስጨንቋታል፣ አስተክዟታል ማለት ነው። በራሷ ላይ እንግዲህ ከባድ ከባድ የሆኑ ውሳኔዎችን እየወሰነች ትገኛለች። ሁሌም እንግዲህ ከራሷ አልፋ ለሌላ ሰው ነው እየኖረች ያለችው። ለራሷ መቼ እንደምትኖር ግራ ይገባኛል። ፍቅር ግን መቼ ነው ራሷን እንችላል ለራሷ መጨነቅ፣ ለራሷ ማሰብ፣ ለራሷ መኖር የምትጀምረው? በጣም የሚያሳዝን ነገር ነው። ዛሬ ያደረገችው ራሷ ላይ ያደረገችው ነገር ከባድ ከባድ የሆነ ነገር ነው። በጣም የሚያስጠላ የሚያሳዝን ነገር ነው። በጣም በቃ ውዴ ቻናሌ ቤተሰቦች ይህንን ቪዲዮ እስከ መጨረሻው አብራችሁ እንድታዩትኝ በአክብሮት እጠይቃለሁ። እስከ መጨረሻው ሳታዩ ምንም አይነት ሀሳብ፣ አስተያየት ኮሜንት እንዳታስቀምጡ ማለት ነው። ይህንን ቪዲዮ ማደርሳችሁ እንግዲህ በጣም አሞኛል። ድምጽ የራሱ በጣም ሳይለንት ሆኗል። ለማንኛውም ግን እንደምንም ብዬ ይህንን ሀሳቤን ገልጬ እወጣለኝ ማለት ነው። እንግዲህ ፍቅርና ፉፉ በጣም ብዙ ችግሮችን አሳልፈዋል። በጣም የሚዋደዱ ልጆች ነበሩ። በጣም የሚከባበሩ በጣም ከሚባለው በላይ የሚተሳሰቡ በጣም ወጣቶች በጣም የተዋህዱ የተግባቡ፣ በጣም ተመሳሳይ እድሜ ላይ ተመሳሳይ ኤጅ ላይ ነው የሚገኙትና ለመቀራረብ ለመግባባት ፍቅር ለመለዋወጥ አብሮ ጊዜ ለማሳለፍ ምንም የሚያግዳቸው ነገር የለም። በቃ አንድ አይነት ናቸው። ምንም ወጣትነታቸው በጣም ደስ የሚል ነበረ። ነገር ግን በድንገት እንግዲህ ብዙ ነገሮች ተፈጠሩና ፉፉም የራሱን ውሳኔ ወሰነ፣ ፍቅርም የራሷን ውሳኔ ወሰነች ብቻ በማለት በጣም ከባባድ ነገሮች ተፈጠሩ። በኋላ ላይ በመጨረሻ ደግሞ እንግዲህ ቡሪክ መጣ ማለት ነው። ቡሪክ ደግሞ እኔ አለሁልሽ ማንም ሰው እንዲያስከፋሽ እንዲያስቀይምሽ አልፈልግም የአንችን መከፋት አልፈልግም፣ ወድሻለሁ፣ አከብርሻለሁ ስለዚህ አብረሽኝ ሁኚ በማለት እንግዲህ መጣ። ቡሪክ ማለት የፉፉ ጓደኛ ነው ማለት ነው እና ፉፉ ደግሞ ይህንን ነገር ማመን አልቻለም። ትቻት አለው አልፈለጋትም። የራሴን ህይወት ጀምር ያለው የራሷን ህይወት ትጀምር ካለ በኋላ ቡሪክ ከመጣ በኋላ እልህ ተጋብቶ ቤቷ ድረስ በመምጣት እሷን በመለመን እንዲሁም ደግሞ ቡሪክን በመደባደብ በመጣላት፣ በመጨቃጨቅ፣ በመጋጨት ብዙ ነገሮችን አሳልፏል። ና ፍቅር እንግዲህ በዚህ መሀል በጣም እየታመመች በጣም ውስጧ እየደማ እየቆሰለ ቋሚ የሆነ ሰው አጣ በቷ ላይ በጣም ከባድ ሀዘን ላይ ነው የምትገኘው። እውነት ለመናገር ልቧ ተሰብሯል። ጤነኛ ትመስላለች ወይም ደግሞ ብቻ ሁሉ ነገር የሄደላት ሁሉ ነገር የተስተካከለላት ትመስላለች፣ ግን ብዙ ነገሮች ጎሎባታል። ብዙ ነገሮችን አጣለች። ብዙ ነገሮች እየተፈጠሩ ነው በህይወቷ ላይ። የተረጋጋ ህይወት ሰላም ያለው ህይወት መኖር አልቻለችም። ትምህርቷን በስነስርዓት መከታተል አልቻለችም። ብቻ ብዙ የጎደሏት ነገሮች አሉ። ታሳዝናለች። ሁሌ ለሰው ደስታ ነው የምትኖረው። ሁሌ ለሰው መመቻቸት ነው የምትኖረው። ሁሌ ለሰው በቃ ለሰው ነው የምትኖረው። እኔ ፍቅርን ለራሷ ስትኖር አይቻት አላውቅም። በዚህ ምድር ላይ ኮ አንዴ ነው የምትኖሩት አይደለም ፍቅር በዚህ ላይ ዛሬ በጣም አናዳኛለች። አሏሻችሁም፣ በጣም የሚያሳዝን ነገር ነው ያደረገችው። አስቡት፣ ሆስፒታል ገብታ ተኝታለች። እጇ ላይ የተለጣጠፈውን የተሰካካውን ነገር በመጀመሪያ እኔ ውሸት በመሆኑ በጣም ደስ ብሎኛል፣ በጣም ከሚባሉ በላይ። ግን ትናንትና በጣም ተጨናንቅ ያለው በጣም ተውጣጥር ያለው በጣም ከባድ የሆነ ህይወት ውስጥ ነው ያለሁት። በጣም በቃ ሰው ሁሉ እየሄደ ይመጣል፣ ይሄዳል፣ ይመጣል፣ ይሄዳል ማን ነው የኔ ትክክለኛ ጓደኛ፣ ሰው አጣውኝ ብላ ብዙ ነገሮችን ስትናገር ነበር። በጣም በሚያሳዝን ሁኔታ ና ቡሪክንም ቡሪክ ቡሪክ ብለ ነው የሆነ ሰዓት ላይ ተቀያይሮ እንግዲህ እንደምታዩት የማናውቀው ሰው ሆኖ ነው የመጣው። ና ይሄ በጣም የሚያስጠላ ነገር ነው። ዛሬ የእውነትም ሆስፒታል የገባች መስሎኝ ርዕሱን አይቼ በጣም በጣም ነው የተናደድኩት፣ ማለት የደነገጥኩትኝ አሳዝናኛለች ግን ውሸት መሆኑን በመጀመሪያ በጣም ደስ ብሎኛል፣ እንኳንም የምር አልሆነ። ግን አስቡት ሆስፒታል ገብታ የእውነት ፈጣሪንም አንዳንዴ እኮ መፈታተን ነው። በእውነት ነው ምላችሁ፣ ይሄ ነገር ትክክል አይደለም። በቃ አሁን ልንገራችሁ ፍቅርን የምር የምትወዷት የምታከብሯት የሷን ደስታ የምትፈልጉ የእሷን የተስተካከለ ህይወት የምትፈልጉ የምታደርገውን ነገር ሁሉ ታቆም። ቡሪክም ፉፉም ማንም ሰው በህይወቷ ላይ አሁን ላይ አያስፈልጋትም። እኔ ትናንትና ሁሉን ነገር ተናገር ያለሁ ከነዚህ ልጆች ራቂ፣ ምንም አንቺ የራስሽን ደስታ እየነጠቅሽ ለሌላ ሰው ደስታሽን መስጠት የለብሽም፣ ወይም ደግሞ የሌላ ሰው ደስታ መፍጠር የለብሽም። በቃ የራሳቸውን ኑሮ ይኑሩ፣ የአንቺንም የራስሽን ህይወት ራስሽ ኑሪ። በዚህ ልክ አስቡት፣ ሆስፒታል ገብታ ተኝታ ልክ እንደ ታማሚ ሰው የህክምናው የማሽኑ ድምጽ ራሱ ሲጮ፣ በጣም የሚጨንቅ የሚያስፈራ ነገር ነው ና የወሰነችው ውሳኔ በጣም የሚያስጠላ ነገር ነው። ይህንን የወሰነችበት ምክንያት እንግዲህ ቡሪክና ፉፉ በጣም የብዙ የረጅም ጊዜ ጓደኛ ማቾች ስለሆኑ እነሱ መጣላ ስለሌለባቸው በእኔ ምክንያት ስለተጨቃጨቁ በእኔ ምክንያት ብዙ ነገሮችን ስለተባባሉ ወደ ራሳቸው እንዲመለሱ እንዲታረቁና እንዲሁም ደግሞ ማን የተለየ ቦታ ለእኔ እንዳለው ለማወቅ ነው ብላለች። ና ማንም ምንም አያስፈልግሽም። በዚህ ሰዓት ቡሪክም ፉፉም አያስፈልጉሽም። አይተሻል፣ ትናንትና በአንዴ እንዴት እንደተቀያየረብሽ። የእውነቴ ነው የምላችሁ ቡሪክ አለውልሽ በቃ ማንም ሰው ሊነካሽ አይችልም ማንም ሰው አጫፍ ችልል ማንም ሰው አንድ ዘለላ አምባ ሊያስለቅስሽ አይገባም አለውልሽ እኔ ከጎንሽ እስካለው ድረስ ብሏት ተማምናበት ተመርኩዛው ተንተረሳው ምን እንዳረጋት አይታችኋል ትናንትና ፈቲያን ይዞ መጦ ምን እንዳረጋት አይታችኋል አይደል ከዚህ በላይ ምን ምን ማለት ምንድን ነው ፍቅር ምንድን ነው እያደረገች የምትገኘው ከዚህ በፊት አይታችኋል አይደል ከአብረሽ ጋር የሰራችውን ድራማ ከአብረሽ ጋር ያደረገችውን ነገር አይታችኋል የተጎዳችው እሷ ናት መጨረሻ ላይ ብቻዋን የቀረችው እሷ ናት ደስታዋን ያጣቸው እሷ ናት አይደል ይሄ ነገር የማይቆም ከሆነ ወደ ራሷ የማትመለስ ከሆነ ለራሷ መኖር የማትችል ከሆነ የሰውን ሕይወት እያስተካከለች እያመቻቸች እርግጠኛው የምነግራችሁ ነገር ፎፎና ቡሪክ ማለት ነው። ለምን ተጣልተው እድሜ ልካቸውን እድሜ ዘላለማቸውን አይቀሩም። የእሷ ምንም ችግር የለባትም፣ ምንም ያጠፋቸው ጥፋት የለም። ግን መቼ ነው ፍቅር ራሷን መውቀስ አቆማ ወደ ራሷ የምትመለሰው? ለምንድን ነው ለሰው ደስታ የምትኖረው? አረ መጀመሪያ ከዚህ ምድር ላይ ለራሳቸው አስቀድሙ። የእውነቴ ነው ማለት ከስንት አንዴ ነው ለሰው ልታስቀድሙ የምትችሉት። አሁን ላይ ግን ለራሷን መኖር ያለባት እስከ ስንት ጊዜ እስከ መቼ ነው? ለስንት ሰው ነው የእሷን ደስታ ነጥቃ ለሌላ ሰው ደስታ ምጭምቶ ነው? አይሆንም፣ በቃ ይቅርባት። አሁን ሆስፒታል በቃ በጣም የሚያስጠላ ነገር ነው የሆነው። በጣም በእርግጥ ፎፎና ቡሪክ እንዲግባቡ እንዲቀራረቡ ው በእርግጥ ችግር እኮ ብዙ ሰዎችን እንዲቀራረቡ ያደርጋል፣ የተጣሉ ሰዎች እንዲያሳርቁ ያደርጋል። ግን ፍቅር የወሰንሽ ውሳኔ በጣም የሚያስጠላ ነው። ከራስሽ ላይ የምታሟረችው ነገር አግባብ አይደለም። በቃ ፍቅርዬ ከእነዚህ ልጆች ህይወት ራቂ። ደስተኛ መሆን ከፈለግሽ አዲስ ህይወት መጀመር ከፈለግሽ የተሻለ ህይወት መኖር ከፈለግሽ በራስሽ ስራ ስሪ፣ በራስሽ ነይ፣ ዩቲዩብ ስሪ። እኛ እንከታተልሻለን፣ እንደግፍሻለን፣ እናበረታታሻለን። በቃ አለ አይደለ፣ በራስሽ ስራ ነይ። በቃ እነዚህ ልጆች ታያቸው በህይወትሽ እስኪ ከመጡ ስንት ጊዜያቸው ነው? ስንት ነገር አደረጉልሽ? ምን አደረጉሽ? ምን ጠቀሙልሽ? ምንም የጠቀሙሽም የተሻለ ነገርም ምንም፣ የባሰ ህመም ብቻ ነው የሆኑብሽ። በቃ ተረጋጊ፣ ለራስሽ ጊዜ ውሰጂ፣ ለራስሽ ጊዜ ስጪ። ራሽን አክብሪ፣ ራሽን ውደጂ፣ ቅድሚያ ለራስሽ ስጪ። ከራስ በላይ ነፋስ ነው። ዛሬ ለነሱ ብለሽ እንዲህ ብትሰሪ ነገ ሲታረቁ ጥለውሽ ነው የሚሄዱት ዞር ብሎ አያዩሽም። የእውነት ይህን ምልሽ ፍቅር አይምሰልሽ። በቃ አያስፈልጉሽም። በቃ ከአንቺ ጋር የሚመሳሰልሽን ሰው ከአንቺ ጋር የሚሄድን ሰው በቃ አብረሽ አድርጊ። ተረጋጊ አሁን ላይ በእውነት እንደዚህ ማድረጓ እኔ በጣም ነው ማለት ብዙ ሰው ይደነግጣል። አንደኛ ሁለተኛ ነገር ደግሞ በራስ ላይ ሌላ ነገር ማሟራት ሌላ ነገር መጨመር ነው። የእውነት ነው የምላችሁና ቡሪክንና ፉፉን አይታችኋቸው ከሆነ ሲመጡ አስፓልት ላይ ሲሻገሩ በጣም መኪና ቢገጫቸው ሲሆን ነገር ቢፈጠርስ? በእውነት ነው የምላችሁ እንደዚህ አይነት ነገር በጣም በራሷ ላይ ከባድ ነገር ወስና ከባድ ነገር ነው ያደረገችውና፣ ይሄ ነገር መቆም አለበት። ቁጭ ብለሽ ያውቃሉ አይደል? አማርኛ ያወራሉ አማርኛ ይሰማሉ አይደል? ትግባባላችሁ ታወራላችሁ አይደል? ቁጭ ብለሽ በቃ እኔ ቅርት አድርጉልኝ ሁለታችሁ እንድትታረቁ ፈልጋለሁ ብለሽ ማስታረቅ ማግባባት ትችይ ነበር ይህንን ያህል ድፍረት ይህንን ያህል ከባድ ነገር በራስሽ ላይ መወሰን አልነበረብሽም። ለማንኛውም ግን ውሸት በመሆኑ እጅግ እጅግ በጣም ደስ ብሎኛል። ግን ደግሞ ፍቅር የተሳሳተ ነገር የተሳሳተ መንገድ ላይ የተሳሳተ ሕይወት ውስጥ እየገባች ነው የምትገኘው። ሁሌ በቃ ለሰው ደስታ ሁሌ ለሰው ሁሌ ለሰው ለራስሽ መቼ ነው የምትኖር? ለራስሽ መቼ ነው የምታገናዝቢው? ለራስሽ መቼ ቅድሚያ የምትሰጪው? መቼ ነው በቃ መቆም አለ። ከእነዚህ ልጆች ራቂ። በቃ ማንም ምንም አይጠቅምሽም። ምናልባት እሺ፣ ሊወዱ ይችላሉ፣ ሊያከብሩ ይችላሉ፣ ያንችን መጥፎ መሆን ላይፈልጉ ይችላሉ። አውቃለሁ። ፉፉ እንደዛ ነው ግን አይጠቅሙሽም በቃ ሁሌ ህመም ብቻ ነው። ትምህርትሽ እናርፈሽ ተማሪ፣ ጥሩ ስራዎችን ስሪ። የተሻለ ቦታ ላይ ስትሆኝ ሁሉም ፈላጊ ያኔ ይመጣል። ይህንን ነው ልል የምችለው። ብቻ በጣም አዘኛለሁ ዛሬ በተፈጠረው ነገር። ፍቅር ለራስሽ ኖሪ ዛሬም፣ ነገም፣ ከነገ ወዲያም። ይህንን ሀሳብ ነው ልሰጥ የምችለው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። የዛሬው ቪዲዮ ግን እንዴት አያችሁት? ሁላችሁም እስኪ የተሰማችሁን ነገር ኮሜንት ላይ ያስቀምጡ። ፍቅር ያደረገችው ነገር ትክክል ነው ብላችሁ ታምናላችሁ ወይስ ደግሞ ትክክል አይደለም ለራሷ መኖር አለባት ብላችሁ ታምናላችሁ? እስኪ በኮሜንት ሁላችሁም አስቀምጡልኝ ሀሳብ አስቴታችሁን፣ የእውነት ነው ከቡሪክ እና ከፉፉ መራቅ አለባት ወይስ መራቅ የለባትም ትላላችሁ? እኔ ይህንን ነው ምለው፣ መራቅ አለባት፣ ምንም እየጠቀሟ ስላልሆነ ህመም ብቻ ነው እየሰጧት ያሉት፣ እያሳማማት ብቻ ነው የሚገኙት። ማንም ሰው ለራሱ ጥቅም ነው የሚቀርባት። ማንም ሰው የራሱን ነገር ሲያገኝ ጥሏት ነው የሚሄደው፣ ሜዳ ላይ ነው የሚተዋት። ይሄ ደግሞ ለእሷ ህይወቷ ላይ በጣም ከባድ ነገር ይፈጠራል ብዙ ተመልካቾች አሉ፣ ብዙ አድናቂዎች አሏት፣ ብዙ ከልብ የምንወዳት ሰዎች አለን እችል ልጅ አለን ልጅ ብንላት ብናበረታታት በራሷ ስራ መምጣት ትችላለች፣ እና መቆም አለበት ብዬ ነው ማስበው። እንደዚህ የራሷን ደስታ እየተዎች ለሰው ደስታ የምትኖረውን ነገር መተው አለባት። በአጭሩ የሚያስጠላ ነገር ነው ያደረገችው። ወደ ራስሽ ተመለሽ ፍቅር፣ ነገ ይቆጭሻል። እችን ወጣትነትሽን ደስተኛ ሆነሽ ኖሪባት። ለምን ትቃጠያለሽ? ለምን ትጨቃጨቅ ያለሽ? ለምን ጨጓራ በሽታ ትገዣለሽ? በዚህ እድሜሽ ቆንጆ ነሽ፣ ወጣት ነሽ። እንደፈለግሽ ተምረሽ እንደፈለግሽ ሰርተሽ እንደፈለግሽ ከፈለግሽው ጋር ተጫውተሽ ስቀሽ ለምን ደስተኛ አትሆኝም? የራስሽን ደስታ ራስሽ ለምን አትፈጥሪም? ለምንድን ነው የራስሽን ደስታ ከሌሎች ሰዎች የምትፈልጊው? ያለ ሰው እኮ መኖር ይቻላል። እኔ ስንት ዓመት ያለ ሰው ኑሮ የለ እንዴ ማንም ሰው ካጎኔ አይዞሽ ባይ ጠያቂ፣ ማንም ሰው ማንም ማንም አንድ ሰው እኮ አይደለም ሁለት ሰው የለም። ማንም በሌለበት ኑሮ ያለው ። ስለዚህ ያለ ሰው መኖር ይቻላል እዚህ ምድር ላይ ማዘው። ለራስሽ ጊዜ ስጭባክሽ። ሁሉም ሰው የራሱ የተስተካከለ ሲኖር